እጅግ በጣም አስደንጋጭ ዜና ሰምተናል። ኢና ሊላሂ ወኢና ኢለይሂ ራጅዑን። ተገደሉት ሞተ። በጣም ነው እንደዚህ አይነት ሲቀጥል። ደግሞ ቲክቶከሯ ሮዚ እምነቷን ቀይራለች እየተባለ ነው። እውነታው ምንድን ነው? በሃይማኖት የምደራደር ሰው አይደለሁኝም። መታችሁ ሂጃብ ስለማታረጋ እሷማ መቀየሩ አይቀርም። ጋዛ ጦርነቱ ሳይጀመር በፊት ያላት ቪው እና አሁን ደግሞ ጦርነቱ ካበቃ በኋላ ያላት ቪው ምን ይመስላል? ይኸው ላችሁ የጦርነትን አስከፊነትና ምን ያህል መጥፎ ነገር እንደሆነ ለማየት እነዚህ ሁለት ፎቶዎች ብቻ ላሳያሉ። ይኸው ላችሁ ይሄ ሰላም የሚመስለው ከተማ የትም አልነበረም ጋዛ ነው። ጁላይ 2023 ላይ ጦርነቱ ከመጀመሩ በፊት ማለት ይው፣ ራሱ ከተማ ከተመሳሳይ ፖዚሽን ከተመሳሳይ አንግል ሲነሳ አሁን ያለበት ሁኔታ ይሁት፣ ይህን ነው የሚመስለው። እስራኤል ጋዛ ውስጥ የነበራት ጦርነት ነው እንደዚህ ያደረገ። እጅግ በጣም ከባድ ጊዜያት አሳልፈዋል። እነዚህ ግን የወዳደሙት ፎቆች ናቸው። በመቶ ሺህ የሚቆጠሩት ህጻናት እሳ እነዚህ እኮ ነገ ሪቢውልድ ይደረጋሉ፣ ነገ ይገነባሉ። እነዚህ ህጻናት የሞቱት እናት አባቶች የሞቱት ህጻናት በጣም ልብ የሚያደማ ጦርነት ነበር። ግን ጦርነቱ አሁን ቁሟል። ይቁም እንጂ በመጨረሻ ሰዓትም ደግሞ ከባድ ቁስልና ና ምቶብናል። ሰላሙ ዓለይኩም ወረሕመቱላህ ወበረካቱህ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። አልሐምዱሊላ ስራ ትምህርት እየሄደላችሁ ነው እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት። ሁለት ሺ አስራ ስምንት ምን ይመስላል? ለነገሩ እኮ ለእናንተ ነው የሆነ ሁለት ሺ አስራ ስምንት በጣም እያማረባችሁ ነው። ከትንሽዬ ራስ ምታት በኋላ የሚሰማኝ ስሜት ሊምረኝ ነው መሰል ህመሙያጠ እናብኝ ነገሩ ከባድ ነው። ራስ ብታትም እኮ ትንሽ መሆኑ አይደለም። በእጅግ በጣም ከባድ ጊዜያትን እያሳለፍን ነው። እናንተም እንደዚህ አይነት ስሜት ውስጥ እንዳላችሁ አቃለሁ። እስቲ የሆኑ ልጆች ደግሞ እስቲ ቁርአናችንን ሬታ አድርግልኝ ተብሎ ተላከልኝ። አንድ ወንድና አንድ ሴት ነው የላኩት። የሴቷ ነው ወይስ የወንዷ ነው የሚያምረው የሚለውን ምንም የሴቷ ነው ወይስ የወንዷ ነው የሚያምረው? የሴቷ ነው ወይስ የወንዷ ነው? አብረን እንመለከታለን። ሬትም እንሰጣለን። ስህተቱ ደግሞ የቱ ጋር እንደሆነ እናያለን። እሺ፣ ስህተቱን እንይዛለን። አንዳንድ ስህተቶች ስህተቶች ሊኖሩ ስለሚችሉ ከዛ በኋላ ነው ሬት እናደርገው ነው። አሁን ዳኛ ነኝ፣ መከበር አለብኝ። ዳኛ ነኝ

ስንት እስቲ እናንተ ውስጡ ካስሩ ስንት ስንት፣ ስምንት ነጥብ አምስት ሰጥተናል። ህማም ነው። እኔ ምንም አለ አንዳንዴ ሌሊት መብራት ሲጠፋና ስልኬ ሲዘጋ ማስበው ሀሳብ አለ። ይሄ ማሳብ ምንድን ነው? እንደዚህ አይነት ቪዲዮዎች ካየው በኋላ ነው። እሺ፣ ባልየው ከስራ ደክሞ እየመጣ ነው። ባልየው ከሥራ ደክሞ መጣ። ከዛ አስተዋይ ሚስት ናት። የሚገርማችሁ ነገር ጫማውን አወለቀችለት፣ ለቀ እግሩን እያጠበችለት ነው። እኔም ምላችሁ፣ እንደዚህ አይነት ባህል ለምን ቀረ ነው እኳ የኋላ ቀረነት አስተሳሰብ ተብሎ ነው የቀረው። ምንድን ነው ነው ለምን ቀረ ነው ሞት አይደለም እንዴ? ስልሽ አሁን ለባልሽ አንቺ አሁን እንደዚህ ታደርጊያለሽ። ልክ ሲመጣ ለምን አረፈድክ፣ ለምን እንደዚህ ሁንክ፣ ለምን እንደዚህ ሁንክ ከማለት እንደዚህ ፍቅር ብታሳዩ እኮ ትዳሩ በጣም ያማረ ይሆን ነበር። ኧረ እባክህ ትን በለኝ። ወር አይደለም ይሄ ፍቅራችሁ የጠፋ ነው። ፌኪውን ላይፍን እየተመለከት ነው በዚህ ሰዓት እንደዚህ አይነት እንትኖች የጠፉት እውነት። እስቲ በቃ ካላችሁ እዚህ ጋር ስልካችሁን እየጻፋችሁ። አንተ ልጅ አላማርገኝም ያውም ጁስ መጣ። እሺ አሁን ጥያቄው አንቺ እንደዚህ አይነት ሴት ነሽ ነው? እንደዚህ አለመሆን ያነሳሳሽ ነገር ትልቁ ምንድን ነው? እውነቴን እኮ ነው የምልሽ። እና አሁን እንደዚህ አያምሩም፣ እዚህ እንትን አያምሩም፣ የሚያስቀና ነገር የላችሁም እኮ። እሱን ነው እኮ የምለው እንጂ እኮ አንቺ እንደዚህ መስተካከል መቻል አለብሽ። ሁላችንም አስመሳዎች ነ አኬ በሉንሴርባኒ ቆሌነ መጀሊስቲ ይል ያለው እዚህ ቃል እዳችሁ ነው። እንደዚህ መመሳሰሉን ተውትና ራሳቸውን መምሰል የተሻለ ነው። ፌክ አለመሆን ግን በጣም ጥሩ ነው። በተቻለ መጠን ደግሞ ለባሎቻቸውም ጥሩ መሆን እኮ በጣም ያማረ ነው። ትዳሮቻቸውም እንዲያበብ ነገ ፍሬ እንዲኖሩ ያደርጋል። ከዚህ በፊት እኛ ማፋችንም በጣም ይቆላናል። ከዚህ በፊት የሆነ ትዳሮስ ገብተን የሆነ የሰው ትዳሮስ ገብተን በጣም እያወራን ነበረ። ስቲችን ቪዲዮ ተመልከቱና ከዛ በኋላ እናወራለን።

አስታውሳችኋል ይመስለኛል እሱ ሁለት ዳቦ አምጥቶ እሷ ደግሞ እያጠባሽ ገና ሶስት ወሯ ነው ወይም ሁለት ወር ከምናሙ ነው ይመስለኛል ወልዳ ተኝታለች። ፈረንጆች ሁለት ወር አይደለም በ15 ቀን ውስጥ ወይም ደግሞ በትንሽ ቀናት ውስጥ ወጥተው ስራ ሰርተው ባሎቻቸውን ያግዛሉ። አንቺ ለምን ቁጭ ብለሽ ዝም ብለሽ እንደዚህ ትበያለሽ እያለ ነው፣ ቁርስ ሁለት ዳቦ አቅርቦ ለምን አንዱን ብቻ አትበይም ብሎ እየተቆጣት ነበር በዛን ሰዓት። ከዛ ይሄ ነገር ፕራንክ ነው ተብሎ ተለቀቀ። እሱም ይቅርታ ጠየቀ ፕራንኩ ቫይራል ወጣ እና እሱም ደግሞ ይቅርታ ጠይቋት ነበር፣ በቪዲዮ በቲክታክ ቪዲዮ። ከዛ በኋላ እነዚህ ሁለት ጥንዶች ተጋበዙ እና በአንድ ቲቪ ላይ ቀረቡ። ከቀረቡ በኋላ ደግሞ ያለችውን ነገር ብቻ ስሙ። አባቴ ማሪ ሁሉ ነገር ምክንያቱም አላማው ትልቅ ስለነበረ አለማውን አሳተነ። ማልቀስ አይጠበቅብሽም። አይ ነው አንቺ ነገሮች ሆነው እግዚአብሔር ነገሮችን በምን መንገድ እንደሚያመጣው ደሞ አሁን በመሃል የጠቀረው እኛ ነን። አሁን እኛም ይቅርታ መጠየቅ አለብን። እዚህ ትዳር ውስጥ ገብተን ያልሆኑ ያልሆኑ ነገሮችን የዘባረቅን አንዳንድ ሰዎች አለን። ሲጀመር በባለ ትዳር መሀል ጣልቃ አይገባም። እንዴት የሚደባደቡ እንዴትም የሚጣሉ ችግሮቻቸውን እነሱ ናቸው እንጂ መፍታት ያለባቸው፣ ሰዎች ዝም ብሎ በመሃል መግባት የለባቸውም እየተባለ ነው። እናንተ በዚህ ሀሳብ ላይ ምን አላችሁ?

እእጅግ በጣም የሚያስገርም እና ትልቅ መልእክት ያለው ቪዲዮ ነው። እዚህ ላይ ማብራራት ላይ አይፈልግም፣ መናገሩ ላይ አይፈልግም። አሁን በዚህ ኦንላይን ላይ ቫይራል ሆኖ ያለው ነገር ትልቁ ነገር የሮዚ ነገር ነው። ሮዚ ክርስትናን ተቀበላለች ወይስ አልተቀበለችም? እሺ እውነታው ምንድን ነው? ከራሷ አፍ እንስማ። በሃይማኖት የምደራደር ሰው አይደለሁኝም። መታችሁ ሂጃብ ስለማታረጋ እሷማ መቀየሩ አይቀርም። በእኔ ስም አካውንት ተከፍቶ የተለያዩ በቤተ ክርስቲያን መዝሙር የእኔ ፎቶ እየተደረገ እዚህ ጋር መስቀል አድርገውልኝ በጣም ብዙ ሰዎች ላይክ ሼር እየተደራረጉ ነው ያለው እና ፖስት እየተደረገ ነው ያለው። በጣም ብዙ ሰው ሼር አድርገውልኛል። በጣም ማየርም በጣም እያስጨነቃት ነው ነገር፣ ምክንያቱም እሷን የሚያገኘ ሰዎች በሙሉ ምንድን ነው ምንድን ነው የተፈጠረው ብለው በጣም ብዙ ሰው ስለ እየጠየቃት ነው ያለው እና እሷም እየተጨናነቀች ነው ያለችው። እኔ እንደውም ብዙ ምንም እስካሁንም ምንም አልመሰለኝም፣ ምክንያቱም በየጊዜው እየመጣውን የዚህ ጋር ራስ ኢምፕሩቭ ማድረግ አይጠበቅብኝም። ግን አሁን ትንሽ እየከፋ ስለሆነ ማለትም እየተደጋገመ እነሱ ማድረጋቸውን እያቆሙ ስላልሆነ ያው ለእናንተ በግልጽ እኔ ምንም አይነት አካውንት የለኝም ከዚህ ከ ዘጠኝ ሚሊዮን ፎሎወር እና ሮዚ ፍሎግ የሚላለኝ መቶ ሺህ የሚጠጋ ከዛ ከሁለቱ ውጪ ምንም አይነት አካውንት የለኝም። እና እኔ አርለውም የምለቀው እና ደግሞ በኤዲት ነው መስቀል የተደረገው ምናምን የሚያደርጋቸው ነገሮች ሙሉ ከእኔ ቪዲዮዎች ላይ ነው የሚወጡት። እኔ ቪዲዮ ፖስት ካደርኩት ላይ ነው ስክሪንሻት እየተደረገ የሚወጣው እንጂ ሌላ ቪዲዮ አምጥተው ወይም ደግሞ እኔ ራሴ እንትን ብዬ አይደለም እና የአካውንት እኔን አይወክልም ፕሊስ፣ ፕሊስ እባካችሁ እንደዚህ እያደረጋችሁ፣ በእስልምና ያልደራደርም እያለች ነው። ይህን ነገር ደግሞ እያደረጉ ያሉት ልጆች ናቸው፣ በቅንብር እንደዚህ እያደረጉ ያሉት ብላ መግለጫ ለእነዚህ ሰዎች ምላሽ ሰጥታለች። ይህ ነገር ቤተሰቦቿ ጋር ሁላ ደርሷል። ቤተሰቦቿም ደንግጠው እየጠየቋት ነው የሚገኘው። ይሁን እንጂ እሷ ደግሞ እንደዚህ በቪዲዮ መታ እንደዚህ ምላሽ ሰጥታለች። ከጋዛ ምድር እጅግ በጣም አስደንጋጭ ዜና ሰምተናል። ኢና ሊላሂ ወኢና ኢለይሂ ራጅዑን። ይህ በጣም የሚያሳዝንና ልብ የሚሰብር ዜና ነው። ለረዥም ዓመታት ለፍልስጤማውያን ድምፅ ሲሆን የቆየው ወጣቱ ጋዜጠኛ ሳሊሕ አልጃዕፈራዊ መገደሉ ተሰምቷል። የተገደለውም ደግሞ አቡ ሸባብ ተብሎ በሚጠሩት ገዛ ውስጥ በሚገኙ ታጣቂ ቡድኖች ናቸው። እነዚህ ታጣቂ ቡድኖች ለእስራኤል ተላላኪ የሆነው ሲሰሩ የነበሩ እና በዛ ፍልስጤማውያንን ሲበድሉ ሲጨቆኑ የነበሩ ታጣቂ ቡድኖች ናቸው። ሐማስም ከእስራኤል ጋር የተኩስ አቁም ስምምነት ካደረገ በኋላ እነዚህን ፍልስጤማውያንን ሲበድሉና ለጠላት ሲላላኩ የነበሩ ቡድኖች ላይ እርምጃ እየወሰደና በርካቶችንም እየደመሰሰ ይገኛል። በዚህም በቀል ይዘው ነው እንግዲህ ይህንን ወጣት ጋዜጠኛ አፍነው ወስደው ዛሬ የገደሉት። ሳሌሕ አልጃፈራዊ በወጣትነቱ ብዙ መስዋዕትነት የከፈለ ወጣት ነው። አላህ ስብሃነሁ ወተዓላ ከሸሂዶች ይቀበለው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዋም ሞተ? ፈለግኩ ዜና ወሬ ልክ አይደለም። የኝ ዜና ፈለግኩ ግን አላገኘሁም። የምር ሞተ? ምንድነው ጥፋቱ? የተበደለ ሰውን ይቀርጽ ነበር ህፃናት ሲሞቱ ሲበደሉ ይቀርጽ ነበር። በሚሊዮን ዶላር እንስጥህ ግን ዝም በል አሉት። እምቢ አለ። እኔ ሐቅም መቅረጽ ብቻ ነው ፈልገው አለ። ፈገደሉት። ሞተ። በጣም የተሰማኝ ለዛ ነው። እንደዚህ አይነት ቪዲዮ ከእኔ ያለመዳቸውም ግን ምን ላርቅ ከማን ጋር ላውራ? አበት እጅግ በጣም ልብ የሚነካ አሟሟት ነው። የገደሉትም የእስራኤል ወታደሮች ሳይሆኑ ከፍልስጤማውያን ሁላ ባንዳ ሆኖ የሚሰሩ ግለሰቦች ናቸው ተብሏል። ይህ ስራቸው ደግሞ ከተነቃባቸው በኋላ ሀማስም እነሱን እየገደላቸው ነው ከተባለ በኋላ ነው ይህንን ጥቃት የፈጸሙት። ይሁን እንጂ አሁን ወንድማችን ሸሂድ ሆኗል። እስቲ አንድ ቁርአን ይቅራለን። ብስሚላህ

አላ ኢ ጃ ነስሩላ ወልፈት አያው እንግዲህ ከድሉ ጋር እጅግ በጣም ይገናኛል። ይህ ዛጃም የወረደው መካሲክፈት ነው፣ የዛን ጊዜ የወረደው አያ ነው። አሁንም ደግሞ ፍልስጤማውያን ነፃነታቸውን እያገኙ ባሉበት ሰዓት ላይ ይሄን ቀርቶ ነበር። ይሄ ወንድማችን እጅግ በጣም ያሳዝናል። አላህ የጀነሰው ያድርገንና አብረን እንዲሽከስ እናደርጋለን። ዱንያ ላይ ምን እንደሆንን እንዴት እንደሆንን እኛም የነሱን ቦታ ፈልግ መተካት እንደምንፈልግ እናግራለን ለፍልስጤማውያን

صدق الله <سؤال> العظيم <سؤال> باسم ايات الشكر والعرفان <سؤال> እና ወንድሞቻችን እንደዚህ እኛን አውቆ ሲያመሰግኑ እጅግ በጣም ትልቅ ደስታ ተሰምቶናል። ሰላት የማሰግዱ ሰዎች አላችሁ ብዬ አላስብም። እስቲ ካላችሁ ደግሞ ይሄንን ነገር ስሙት። ሙስሊሞች ስጁድ ማድረግ አካላዊና አዕምሯዊ ጥቅሙ እንዴት ነው? እስኪ ከባለሙያው አንስማ። ይች ባለሙያ ስጁድ ማድረግ ሁለት አይነት ጥቅም አለው ትለናለች፣ አካላዊና አእምሯዊ። አካላዊ የምትለው ማለት ነው ስጁድ በምናደርግበት ሰዓት ላይ ማለት ነው የደም ፍሎ ወደ ጭንቅላታችን በተገቢ መልኩ ስለሚሄድ ማለት ነው ጭንቅላታችን ስራውን እንዲሰራ ያግዘዋል፣ ተገቢ ደም ስለሚያገኝ ትለናለች። ሌላኛው ደግሞ አእምሯዊ ነው። አእምሯዊ ላይ ማለት ነው ሰዎች ከጭንቀት በሽታ ይገላገላሉ ትላለች። ስለዚህ ስጁድ ማብዛት ከጭንቀት በሽታ ይገላግለናል ማለት ነው። ይህም ብቻ አይደለም፣ ለጀርባ ህመም ለአንገት ጥቅም አለው። እዚህ ጋር እንደምትመለከቱት ስጁድ የሚመስሉ የተለያዩ ፍሌክሲቢሊቲ የሆኑ ስፖርቶች አሉ ሰዎች የሚሰሯቸው። ነገር ግን ይህች ሐኪም እንደምነግረን ከሆነ ስጁድ ይህንን ሁሉ እንደሚያጠቃልል ነው። እስኪ ያስቡት፣ እኛ ሙስሊሞች እኮ በቀን በአምስት አውቃት ሶላት ብቻ ሰላሳ አራት ጊዜ ስጁድ እናደርጋለን። ይህ በቂ ነው እያለችን ትገኛለች ማለት ነው። አላህ ስብሀነው ተዓላ እኛ ስጁድ ስናደርግ ማለት ነው በጣም መተናነሳችንና ለአላህ ያለን ክብር እያሳየን ነው። ነገር ግን ያ ብቻ አይደለም እዚሁ ዓለም ላይ እዚሁ ዱንያ ላይ ደግሞ የሚጠቅም ጥቅሙን እያየን ነው። እንግዲህ ከነሱ ማለት ነው በህክምና ዙሪያ አላህ ሁል ጊዜ እኛን የሚጎዳ ነገር አያደርግም። አላህ እኛን የሚጠቅም እንጂ ቢሆን፣ ለዚህ እኮ ነው በእምነታችን ነው። ደሞች ይሰምታችሁ፣ የምትሰግዱ ሰዎች እረፉ፣ በጣም ታርፋላችሁ። ይሄ ዝም ብለው አጉል የምትሰግዱ ሰዎች እረፉ። ይሄን እናስባችሁ እንዳትሰግዱ እናንተ እና ይሄ የጎንዮሽ ጥቅሞች ነው። ይሄ ሳታስቡት የምታገኙት ጥቅም ነው እንጂ ዋነኛው እኛ ምን ሰግዶ አላህን ፍራቻ እና ፍራቻ ብቻ ነው። ሌላው ነገር የጎንዮሽ ጥቅሞች ነው። ይሁንን ነገር ስሰጡ የጎንዮሽ ሳታውቁት የምታገኙት ነገር ነው እንጂ ይሄ አስባችሁ በተና እንዳይሆን ረፉ። እና የሆነ ሰው በጣም እያፈላ ነው። እውነት በጣም እየናቀን ነው። በጣም እያወራ ነው። በጣም እኛ ላይ እንትን ለማለት እየሞከረ ተወለደችው ጀግና ኡስታዚውን ሼክ ዶክተሩን ስፔሻሊ ዶክተሮች የሙስሊም ዶክተሮች፣ ከኔ ጋር ዲቤት ማድረግ ከፈለጋችሁ ፎርማል የሆነ ሌሎች ዶክተሮች ዳኝነት አስቀምጠን እስከ አንድ ሚሊዮን ብር አስይዛችሁ ከኔ ጋር ዲቤት ማድረግ ከቻላችሁ አምሬዲ ዝግጁ ነኝ። ኧረ አንተ ሰውዬ በቃ ተፋታን ፍታን ምን አድርጉ ምን ፈጠሩ ነው የምትለን? እዛ የትዬ ብርቅ ቤት የት ከፒናታን ትወጋለች እዚህ ምንድን ነው? አንድ ሚሊዮን አሲዘን እንጫወት፣ አንተ ቁማር ቤት የለመትከውን ነገር ንጽጽር ላይ አሲዘን እንጫወት ምናምን ትላለህ። ትንሽ አታፍርም? በሱስ የነተብከ እዚህ ባረቄና በተለይ በቁማር ቤቶች ነት በመተ አረ ዲያቆንም ሙ በቃ ተፋታን ፍታን ድቁና የሚሰጠው ቤተ ክርስቲያኗ ዝም ብላ ነው እንዴ የሰጠች? እንዴት ነው አንተ ድቁና የሚሰጠህ ነው? ከጅምሩ ደግሞ ዶክተሮች ምናምን ነገር ዶክተር ምን አይነት ስፔሻሊስት ነው ያጥንት ነው ወይስ የልብ ወይስ የአእምሮ? የአእምሮማ ያስፈልጋል። ሲጀመር ዘመድ አጥተህ ቢሆን ነው እንጂ አንተ ጭራሽ እኮ ኖርማል አይደለም። አማኑኤል መግባት ያለበት ሰው ነው። አረ በቃ ዘመድ ዘመድ ካለብን፣ ተባብራችሁም ቢሆን አማኑኤል አስገቡት። ይሄ ሰውዬ ኖርማል አይመስለኝም ከጅምሩ በሱስ ንትባለ እንዴት ነው አንድ አማኝ የሚባል ሰው እንዴት ነው አሲዘን እንደዚህ እናርግ አሲዘን እንደዚህ እናርግ ማለት የሚችል ይሄ እጅግ በጣም የግለሰቡን ውርደት ነው የሚያሳየው። ሃይማኖቱን ባለቀም የግለሰቡ ውርደት እጅግ በጣም የሚገርም ነው። ሃይማኖቱ ምንም አላለም። ሃይማኖቱ ጥሩ ነገሮችን ያስተምራል፣ መጥፎ ነገሮችንም ራቁ ይላል። ሁሉም ሃይማኖት በዛን ደረጃ ያወራሉ፣ በዛን ደረጃ ይናገራሉ። ግን እነዚህ ግለሰቦች ደግሞ ወጣ ብለው የሚያደርጉት ነገር ምስቴን እንድትሆን ይፈልጋል

ይሄ ፕራንክ አይደለም እንዳትቀልዱ። ይሄ ምርጥ አጋጣሚ ነው። እስቲ ወላሂ በል። ኧረ እስቲ ልጩ። እኔ ምን ላብ። እኔ ፕራንክ እንዳትለይ፣ ወላሂ እንጣላለን። ፕራንክ ልጅቷን አግዟት ለማሽቃበጥ ቢሆን አግዟት፣ እውነት ለብቻዋ እንዳትቸገር። እስቲ እናንተ ምን እየሰራችሁ ነው? አንቺ ምን እየሰራች ነው? አጨብጭብ እንጂ ወይ የሆነ ነገር በይ እንጂ አገባኛለ አረኒ ምሉ። እኔ ልቀመጥ። እሺ ቆይ ልነሳ። አካም ጎሆነ ግን እንዴት ሚኪ፣ በእናዬ ነገር እንዴት ነው? እውነት ነው

በረኒ ሽማግሌ አይደለሁም። እናንተ ምርቃት ትጠብቃላችሁ። ግፍቸ ነው። ወላሂ ግፍ ነው። እንደዚህ አትሆን አትሾክሉ ገና በአማራ ክልል ላይ የሆነ ያለው ነገር እጅግ በጣም የከፋ እንደሆነ ታውቃላችሁ። አንድ ልጅ ደግሞ አልቅሳ ቪዲዮ ለቃ ነበር። ለእሱ ቪዲዮ ደግሞ አሊሞቻችን መልስ እንደመስጠት አይነት ነገር ብለው ቆይ ነው የሚያልቀው ፍትህ ለሙስሊሞች አመት በአመት ለሚጨቆኑ ሙስሊሞች፣ አማራ ህዝቦች ወንድሞቻችን እያለቁ ነው። አባቶቻችን እያለቁ ነው። ምንም የማያውቁት አባቶቻችን። ፍትህ ፍት ፍት ፍትህ ለአማራ ህዝብ ለአማራ ሙስሊሞች ተጋግዘን ተባብረን እኛን የሚመጥን መስጂድ ኢንሻአላህ እንሰራለን። መስጂድ ክብር የሚነኩ ክብረ ቢሶች አሉ። ባለፈው እንደሰማችሁት እዚሁ አማራ ክልል ጎረቤታችን መዝን ሰብሮ ገብቶ ቀወያለን ወይም ጥይት አለን ብለው እማምና ጀማውን ገለው አሉ። ለሱ እናዝናለን። ስናዝን በሽንፈት አይደለም፣ እንበቀላቸዋለን። በሰላም መንገድ ነው የምንበቀላቸው የኛ በጥይት ተኩሰን አንገላቸውም። ጥይቱንም መሳሪያውንም ተቀብለናቸው መስጅድ የመስጅድን ካሳ እንዲከፍሉና መስመር እንዲይዙ እናደርጋቸዋለን። ኦሮሚያ ክልል ውስጥ ባይሆነውም አማራ ክልል ውስጥ የተደረገው ግርጊት ይመለከተናል። ሙስሊም እስከሆነ ድረስ ጋንዚ እስራኤል ፊልስጤን ላይ ምታደርገው ፎ ያቃጥለናል። ስለዚህ ውመተል እስላም እኔ እስከዚህ መልእክት ማስተላለፍ የሚፈልገው አንደኛ አንድነታችን እናጠነክር። በቋንቋ በብር ሳንለያይ እስልምናችን አንድ ያደርገናል። ቂብላችን አንድ ነው። አባታችን አዳም አንድ ነው። ቁርአናችን አንድ ነው። የምንከተለው ነቢይ የመጨረሻው ነብይ ነብዩ መሐመድ ነው። አሊሞቻችን በዚህ መልኩ እንበቀላቸዋለን በሰላማዊ መንገድ ብለው እያወሩ ነው። ይሄንን እንባ እንግዲህ መበቀላችን ግዴታ ነው። ሲጀመርም እንደዚህ የስንሰው እንባ ወርዶ የስንሰው አሊም ደንፈሱ ወደ ሞት እስከሚሄድ ድረስ ደርሶ ባዶ የሚተው ከሆነ ነገ ደግሞ ከዚህ የበለጡ ችግሮችን ማስተናገድ የምንችልበት እድል ሊፈጠር ስለሚችል በአሁኑ ነው የሆኑ ነገሮችን ማድረግ ግዴታ እንደሆነ ሁላችንም እናምናለን። ኤንዌይስ ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። ላይክ ግን አርጋችኋል፣ ሰብስክራይብ ተደርጓል፣ ረስተሻል? አድርጓችሁ አንተ ረስታችሁ እኔ ምንድን ነው ግን፣ ቀልባችሁ የት ነው የሚሄደው? እኔ ምላችሁ የት ነው የሚሄደው? በቃ አረጋ ዘና። ስንት ሺህ አመት ለመኖር ነው እውነት? እንደዚህ መጨነቅ አያስፈልግም። በተለይ ደግሞ እዚህ ቤት ስትመጡ ዘና ፈታ እያላችሁ የተዝናናችሁ የምትመለከቱት እንጂ አንድ ነገር እንድትጨነቁ አልፈለግም። ተረዳችሁኛ